ስፍለጋ ከምንዞር መልካም መንፈሳውያን እስኪ ሆነን አንዳንዶችን አፍና ዘጋቸው። ስለዚህ ኮ ነው በጥቅስ የምንነታረከው። በህይወት እንዳሉ ማሳየት ስላጣትን እኮ ነው፣ ደክመን እኮ ነው። አንድ ጽኑ እምነት፣ አንድ ጽኑ እውቀት፣ አንድ ጽኑ ትምህርት አረጋግጠንንለ ቤተ ክርስቲያን አንዲት ናት፣ አንዲት ጉባኤ ናት፣ አንዲት መንጋ ናት። በአንድ በጌታችን ጥላ ስር ነው ያረፍነው። አንድ አምላክ ነው የምናመልከው፣ አንድ ህይወት ነው የምንኖረው። አንዳንዶች ሞተዋል፣ እፍተዋል፣ አያገባቸውም አይመለከታቸውም ሲሉ የምትሰሙት ምን ማለታቸው እንደሆነ ታውቃላችሁ? በሞት ምክንያት ከክርስቶስ አካልነት ከክርስቶስ ቤተሰብነት ከክርስትና አንድ መንጋነት ተቆረጥን ማለት ነው። ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም በምድር ባሉት ላይ ደማችንን እስከ መቼ አትበቀልም? ምዕመናን የእውነት ክርስቲያን መሆን ስትጀምሩ የምትወዷቸውን ቅዱሳን በቤታችሁ ልታገኟቸው ትችላላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ መምህራነ ወንጌል ዘማሪያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች እንደምን ሰነበታችሁ? እንደምን አላችሁ? ወደ ዕብራውያን ሰዎች ምዕራፍ 12 ከቁጥር 23 እስከ 24 እንዲህ ይላል በደስታ ወደ ተሰበሰቡት ወደ አእላፋት መላእክት ፍጹማን ወደ ሆኑ ወደ ጻድቃን መንፈሶች ደርሳችኋል ይላል ኃይለ ቃል አድርገን የምንወስደው ወደ ጻድቃን መንፈሶች ደርሳችኋል የሚለውን ነው ቤተ ክርስቲያን የክርስቶስ አካል ናት አካሉ ስለሆነች ቤተ ክርስቲያን ይላል የእግዚአብሔር ቃል። ቤተ ክርስቲያን የክርስቶስ አካል ናት። ክርስቶስ የቤተ ክርስቲያን ራስ ነው። በቤተ ክርስቲያን የምንኖር በክርስቶስ ያመንን በምድርም ያለን በሰማይም ያሉ ክርስቲያኖች ደግሞ ሕዋሳት ወይም የአካሉ ብልቶች ተብለን እንጠራለን። የኤፌሶን መልእክት ምዕራፍ አምስትን ስታነቡ የእግዚአብሔር ቃል እንዲህ ይላል፣ የአካሉ ብልቶችንን የአካሉ ሕዋሳትንን ይላል። ግን አንድ አካል ናት። የክርስቶስ ቤተ ክርስቲያን ግን አንዲት ስትሆን ይዘቷና አይነቷ ደግሞ ሁለት አይነት ብለን ባጭሩ ልንከፍለው እንችላለን። የክርስቶስ አካል የሆነች ቤተ ክርስቲያን አንዲት ናት፣ ግን ሁለት አይነት ይዘትና ሁለት ዓይነት ሁኔታ አላት። አንደኛዋ አሸናፊዋ ቤተ ክርስቲያን የምትባል ናት። አንደኛዋ ድል አድራጊዋ የምትባል ቤተ ክርስቲያን ናት። ይቺ አሸናፊዋ ይቺ ድል አድራጊዋ የምትባል ቤተ ክርስቲያን በሰማይ ያለችው ናት። በገነት በብሔረ ሕያዋን በብሔረ ብፁዓን ያለች ሩጫዋን የጨረሰች ተጋድለዋን የፈጸመች ይቺ አሸናፊዋ ቤተክርስቲያን ትባላለች። ምክንያቱም ድል አድርጋ አጋንንትን፣ እኮያት ፍትወታትን፣ ርኩሳት መናፍስትን፣ አረማውያንን፣ አላውያን ነገስታትን፣ መናፍቃንን አሸንፋ ድል ነስታ በሰማይ ያለችው አንዷ ናት። እቺ አሸናፊዋ ወይም ድል አድራጊዋ ፈረንጆቹ ዘ ቪክትሪየስ ቸርች የሚሏት ናት። ሁለተኛዋ ደግሞ እኛ በምድር ላይ የምንኖርባት ቤተክርስቲያን ናት። እሷ ደግሞ ተዋጊዋ ወይም በውጊያ ላይ ያለች ቤተክርስቲያን ትባላለች። ዘ ሚሊታንት ቸርች ይሏታል። ውጊያ ላይ ያለች ተጋድሎዋን ያልፈጸመች ከአጋንንት ጋር፣ ከእኩያት ፍትወታት ጋር፣ ከርኩሳት መናፍስት ጋር፣ ከአላውያን ነገስታት ጋር፣ ከአረማውያን ጋር፣ ከመናፍቃን ጋር ከከሃዲያን ጋር እየተጋደለች ያለች ቤተክርስቲያን ናት። አንደኛው ድል አድራጊዋ ደግሞም ተዋጊዋ አንድ ናት። ያሸነፈችዋ ደግሞ የምትታገለዋ ቤተ ክርስቲያን አንዲት ናት። አንዲት ጉባኤ ናት። አንዲት መንጋ ናት። ግን ደግሞ ሌላኛው እይታዋ ሁለተኛው ምልከታዋ የምትታየውና የማትታየዋ ቤተ ክርስቲያን ትባላለች። የምትታየዋ ቤተ ክርስቲያን እኛ ምንኖርባት ናት። ጉባኤ ምን ሰራባት፣ ቅዳሴ የምናስቀድስባት፣ ሱባኤ የምንይዝባት፣ መሥዋዕት የምንሰዋባት፣ እባለ ኪዳን መሸለ ቁርባን የምንሮጥባት፣ በገዳም ያለች ደግሞም በከተማ ያለች ደግሞም በበረሃ ያለች በእንቋ የተሰራች በሳር ጎጆ ያለች በምድር ላይ ያለችው እሷ የምትታየዋ ቤተክርስቲያን ትባላለች። ሁለተኛዋስ የማትታየዋ ቤተክርስቲያን ትባላለች እሷ የትናት በአይነ ሥጋ እማናያት ግን ሕያው ስለሆነው ስለ ክርስቶስ ስለሞተች ሕያው የሆነች በገነት ያለች ባጸደ ነፍስ በብሔረ ሕያዋን ያለች ደግሞም በብሔረ ብፁዓን ያለች ደግሞም በምድር ላይ ሆና እኛ ያልደረስንባት የተሰወረች የግሁሳኑ የስውራኖ ስብስብ የሆነች የማትታየው ቤተ ክርስቲያን እሷ ነች። የክርስቶስ አንድ መንጋና አንድ አካል ነች። አንድ ነች፣ የማትታያለች የምትታያለች። እንደውም አንዳንድ ሊቃውንት ምን ይላሉ? አንዳንድ ምሁራን ምን ይላሉ? የምትታየዋ ቤተ ክርስቲያን ከአጠቃላዩዋ የቤተ ክርስቲያን አካል 20 ፐርሰንት ነች ይላሉ። እኛ ከአጠቃላዩዋ የእግዚአብሔር መንጋ ከአጠቃላዩዋ የዚች የአካሏ 20 ፐርሰንት ብቻ ነ የምንተያየው። የማትታየዋስ 80 ፐርሰንት ናታ። በበረሃ የወደቁት ግን የማይታዩት በገነት ያሉት ሲያመሰግኑ የሚኖሩት የማይታዩት ይበዛሉ። ዘ ቪዚብል ቸርች እንድ ዘ ኢንቪዚብል ቸርች የሚሏት ናት። የምትታየውና የማትታየዋ ቤተ ክርስቲያን ናት። ምድር ላይ እንኳን የማትታያለች ገና በስጋ ሞት ያልተለዩ ግን ተሰውረው የሚኖሩ አሉ። ግኁሳን አሉ፣ ስውራን አሉ። እግዚአብሔር በጊዜው ጊዜ የሚገልጣቸው ሲያስፈልጉ የሚወጡ አሉ። እነዚህ የማትታየዋ ቤተ ክርስቲያን አካል ናቸው። አንደኛይቱ ቤተ ክርስቲያን አንድ አካል ናት። የክርስቶስ አንድ መንጋ ናት፣ አንድ ጉባኤ ናት። አይነቷስ፣ ይዘቷስ፣ ምልከታዋስ ካላችሁኝ ሦስተኛው ደግሞ የላይኛዋ ቤተ ክርስቲያንና የታችኛዋ ቤተ ክርስቲያን ትባላለች። የላይኛዋ አሁን መንገዷን የጨረሰችው፣ ጉዞዋን ያጠናቀቀችው እርሷ ባጸደ ነፍስ ያለች፣ እኛ ባጸደ ሥጋ ያለ እሷ የጨረሰች፣ ተጋርሏዋን የፈጸመች፣ እኛ በመንገድ ላይ ያለን፣ እኛ በእምነት እየኖርን ያለን፣ እሷስ በማየት የምትመላለስ የጨበጠች ያረጋገጠች፣ እኛ በተስፋ ያችኛዋስ ተስፋዋን የጨበጠችና ያገኘች። የላይኛዋና የታችኛዋ ይሏታል ሊቃውንት። የታችኛዋ እኛነን ኃጢአት በሚስማማው ሥጋ እየተጋደን ያለ እየወደቅን እየተነሳን እየወጣን እየገባን እየበደልን ደግሞ እየተመለስን እየደከምን ደግሞ እየበረታን ያለን ይቺ የታችኛዋ ናት። እንደውም አንድ ሊቅ ምን ይላል? የእግዚአብሔርን ቤተ ክርስቲያን ይላል እንደ ላይኛው ደርብና እንደ ታችኛው ደርብ ተመልከታት ይላል። እንደ ላይ በእናንተና በእኛ ቋንቋ እንደ ፈርስት ፍሎርና እንደ ሰከንድ ፍሎር ያት ይላል። ወይም ደግሞ እንደ መጀመሪያው ፎቅና እንደ ግራውንዱ ተመልከታት ይላል። ግንስ በአንድ ጣራ ስር ናት። በአንድ የጌታችን የርኅራየውና የምህረቱ ክንፎች ስር ናት። በአንድ ጣራ ስር ትኖራለች ግንስ የላይኛውና የታችኛው ብላ ትከፈላለች ግንስ በአንድ ቤት ውስጥንን ያለ ግንስ በአንድ በጌታችን ጥላ ስር ነው ያረፍነው ግንስ አንድ አምላክ ነው የምናመልከው ግንስ አንድ ህይወት ነው የምንኖረው። ለዚህ ነው ኦርቶዶክሳውያን ቤተ ክርስቲያን አንዲት አካል ናት። በዛች አካል ውስጥ ያለች የተለያየች ህዋስና ብልት ናት። ለዚህ ነው የአካሉ ብልቶች ምን ያለው ቅዱስ ጳውሎስ አንድ ጽኑ እምነት፣ አንድ ጽኑ እውቀት፣ አንድ ጽኑ ትምህርት አረጋግጠን ንለፍ። በአጸደ ስጋ የተለዩ የክርስቶስ የሆኑ ሁሉ ሞት ከአጸደ ስጋ በስጋ ከመኖር ለያቸው እንጂ ከቤተ ክርስቲያን አባልነት ከክርስቶስ መንጋነት አልቆረጣቸውም። አንዳንዶች ሞተዋል እፍተዋል፣ አያገባቸውም አይመለከታቸውም ሲሉ የምትሰሙት ምን ማለታቸው እንደሆነ ታውቃላችሁ? ሞት ከቤተ ክርስቲያን አባልነት ሞት ከቤተ ክርስቲያን አካልነት ቆርጧቸዋል ማለታቸው እኮ ነው። ይህ ምንኛ አሳፋሪ ነው! እንግዲህ ክርስቶስን የምንከተለው በከንቱ ነው። በሞት ምክንያት ከክርስቶስ አካልነት፣ በሞት ምክንያት ከክርስቶስ ቤተሰብነት፣ በሞት ምክንያት ከክርስትና አንድ መንጋነት ተቆረጥን ማለት ነው። አይደለም! ከቤተ ክርስቲያን አካልነት አይቆረጡም። በሞት ምክንያት ከቤተ ክርስቲያን አባልነት አይለዩም። እናስ አንድ መንጋ በአጸደ ነፍስ ይኖራሉ እንጂ የቤተ ክርስቲያን አካላት ናቸው። በላይኛው አሉ እንጂ ጠፍተዋል የሚባሉ አይደሉም። አንድ ላይን ምክንያቱም በአንድ አካል ውስጥ የምንኖር ህዋሳትና ብልቶች ስለሆን፣ ይል ጠይቃል በአንድ አካል ውስጥ የሚኖሩ ህዋሳትና ብልቶች በአንድነት ነው የሚሰሩት ወይስ ተለያይተው ነው የሚሰሩት? በአንድነት አይደለምን? ነው እኮ ልቤ ሲታመም ሰውነት የሁሉ ይታመማል። እውነት አስብ። እውነት ለምን በአንድ አካል ውስጥ ያሉ ህዋሳት በአንድነት ነው የሚሰሩት፣ ያልኳችሁ ለዚህ ነው። እንኳን ልቤ እንኳን ሌላ ህዋሳት ብልቶች ቀርቶ እፍሬ ስር ያለችው ትንሿ ፈለግ ብታመኝ እንኳ ሰውነት ይታወካል። እውነት ምን ማለት ነው በአካል ውስጥ ያሉ ህዋሳትና ብልቶች በአንድነት የሚሰሩ ከሆነ የክርስቶስ አካል በሆነች ቤተ ክርስቲያን ውስጥ ያለን ድል አድራጊዋም ተዋጊዋም የላይኛዋም የታችኛዋም አሸናፊዋም ደግሞም ታጋይዋም የምትታየው እማትታየው በአንድ ላይ ነው የምንሰራው። ይሄን በቃል እግዚአብሔር ያስደግፍላችሁ። የመጀመሪያው አሁን ያልኳችሁ ጥቅስ ነው። ምን ይላል? በደስታ ወደ ተሰበሰቡት ወደ አእላፋት መላእክት ፍጹማን ወደ ሆኑ ወደ ጻድቃን መንፈሶች ደርሳችኋል ይላል። ክርስቲያኖች፣ እኛ የክርስቶስ ስንሆን የመላእክትም ነው ምን ሆነው። ለዚህ እኮ ነው ስብሐት ለእግዚአብሔር በሰማያት

በአንድ አካል ውስጥ ያለን የተለያየ ብልቶች ብንሆንም በአንድ ጥላ ስር በአንድ መንፈሳዊ እዝ ስር ነው ያለን። ሌላ ሁለተኛ ጥቅስ ላሳያችሁ። እንዲህ ይላል የሉቃስ ወንጌል ምዕራፍ 15 ላይ በአንድ ሀጥ ንስሐ መግባት በሰማይ ጉባኤ ታላቅ ደስታ ይሆናል ይላል። በእኔ በኃጢአተኛው ንስሐ መግባት የሰማዩዋ ጉባኤ ለምን ደስ ትሰኛለች? ካልከኝ መልሱ አንድ ስለሆነ ነው። እውነት አስብ፣ የወደቀ ሲነሳ ደስ የሚላት የተለየች ብትሆን ነው? አንድ ብትሆን ነው ነው፣ እንጂ ምን ደስ ያሰኛታል? አያገባትም አይሉም? አንዳንዶች ደስ የምትሰኘው በመመለሳችን ቤተሰቦቿ ስለሆነ ወንድሞቿ ስለሆነ፣ አያችሁ፣ ደስ አንድ ስለሆነ በቦታ የተለያየነን በመንፈስስ አንድ ነው። በምን አወቁ? ዋትሳፕ የለ፣ ቴሌግራም የለ፣ በምን አወቁ አሉ። በደስታ የተሰበሰቡት አይላፋት መላእክት ከበዋታል። ቤተ ክርስቲያኑ መስዋዕቷን፣ ጸሎቷን፣ ዕጣኗን፣ ምጽዋቷን ያሳርጉላታል። አብረው ነው። ጻድቃንስ አሉ። አብረን ነው። አብረን እናመልካለን፣ አብረን እንዘምራለን። ምዕመናን ኃጢአት አደንዝዞን ይሄ ዓለም እንደው በእውነት ከመንፈሳዊ ሕይወት አርቆን እይታችንን አደብዝዞብን፣ እንጂ እኔን ስናገር የምታዩቸው ወይም የምናያቸው መላእክት፣ ቅዱሳን፣ ጻድቃን አሉ፣ ነበሩ። ምን ያደርጋል። ለዚህ እኮ ነው በጥቅስ የምንታረከው። በሕይወት እንዳሉ ማሳየት ስላጣትን እኮ ነው፣ ደክመን እኮ ነው ያማሉዳሉ አማልዱ ማውኒ ጉዳይ ነበር። ደስ ይላቸዋል አሉ ጉባኤ ስንሰማ ደስ ይላቸዋል፣ ስንቆር ደስ ይላቸዋል፣ በሥነ ምግባር ስናጌጥ፣ በትሩፋት ስናሸበርቅ ደስ ይላቸዋል። ለምን አብረነና ወደ ጻድቃን መንፈሶች ደርሳችኋል። ለዚህ ነው አንድ ሊቅ በአንድ ጣራ ሥር ስለምትኖር ሕያዋን ስለሆኑ አነጋግራቸው ይሰማሃል፣ አክብራቸው ይባርኩሃል፣ እራቸው ያደምጡሃል። የሚለው እኮ ለዚህ ነው። በቤተ ክርስቲያን ማመን ማለት እንደዚህ ማመን ነው ወገኖቼ። ሌሎች ቤተ ክርስቲያን እንዳይመስሉ አይደሉም። ይሄን ካላመኑ አይደሉም። አንድ መሆናችንን አሁን ደግሞ ሌላ ነገር ላሳያችሁ። በዚህ በቅዱስ ዮሐንስ ራእይ ላይ ምዕራፍ አምስት ቁጥር ስድስት ላይ እስከ ቁጥር ዘጠኝ አምስተኛውን ማተ በፈታ ጊዜ ስለ እግዚአብሔር ምስክር የታረዱትን የሰዎች ነፍሳት ከመሰዊያ በታች አየው ይልና እንዲህ ያሉት ይላል። ባጸደ ነፍስ ያሉቱ ሰማይታቱን ነው ያየው። ከዚያ ምን አለ መሰላችሁ? እንዲህ ይላል እግዚአብሔር ቃል ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም በምድር ባሉት ላይ ደማችንስ እስከ መቼ አትበቀልም አይሉ መሰላችሁ? በሰማይ ሆነው እኮ ነው፣ በሰማይ ሆነው ምድር ያለውን ያሉ ምን እየተከናወነ እንደሆነ ያውቃሉ። ጌታ ሆይ ተበቀል እንጂ አሉታ ተበቀል እንጂ፣ የሚሉት ይቅርበል እንጂ ላይሉት ይመስላችኋል። ሎጂክ አይደለም የማቀርበው ሃይማኖት ነው። አሉት ለምን አንድ ላይ ነና እስኪ ሌላ ምሳሌ ልስጣችሁ። አሁን ያሳየኋችሁ እላይ ያሉ እታች ያሉት ላይ ሲደሰቱ አይደለምን? አዎ። እታች ያለን ደግሞ በላይኞቹ እንዴት እንደምንደሰት ደግሞ ላሳያችሁ። አንደኛ ቆሮንጦስ መልእክት ምዕራፍ 12 ቁጥር 26 እንዲህ ይላል። አንደኛ ቆሮንጦስ ምዕራፍ 12 ቁጥር 26 ከብልቶች አንዱ ቢከብር ብልቶች ሁሉ አብረው ደስ ይላቸዋል፣ ይላል እግዚአብሔር ቃል ደግሞ አሉ ከብልቶች አንዱ ቢከብ ሌሎቹ ብልቶች ከከበረው ብልት ጋር አብረው ምን ይላሉ? ደስ ይላቸዋል። ወዳጄ፣ ለዚህ እኮ ነው ድል አድርገው አክሊል ሲቀዳጁ ደስ ይለናል። ለምን? ህዋሳትና ብልቶች አንድ ላይ ነና። አቴ ቀለበት ሲያጠልቅ ደስ የሚለኝ እኔንም አብሮ ደስ ይለኛል። ታቴ ብቻ አይደለም ደስ የሚለው። ለምን በአንድ አካል ውስጥ ያለን ብልቶች ነና። አያችሁ አንዱ ህዋስ ሲከብር ሌሎቻችን ደስ ይለናል። ሰማዕትነታቸው ክብር ነው። የእግዚአብሔር ቃል እንደሚል ክቡር ሞቱ ለጻድቅ እንደሚል የጻድቅ ሰማዕትነት የጻድቅ የዕለት ዕለት ምናኔ የጻድቅ ስለ ክርስቶስ መጋደል ክብሩ ስለሆነ ለዚህ ነው በሰማዕታት ረፍትና ሞት እልል የምንለው መንደር ውስጥ እሪ የምንለው በመድረክ ላይ እልል የምንለው ድል አድራጊ ሆነው ስለከበሩ እኮ ነው። ከብልቶች አንዱ ቢከብር ሌሎቹ ብልቶች አብረው ደስ ይላቸዋል የሚለው ይሄንን እኛ ደስ የሚለ ለዚህ ነው እኛ በላይኞቹ የላይኞቹ በእኛ በእኛ ንሳ ላይኞቹ በእነሱ ድል ታችኞቹ በማትታየው ድል ታችኞቹ በምትታየው ንስሐ ላይኞቹ ደስ ይላሉ። ለምን? አንድነና፣ አብረነና። ቤተ ክርስቲያን ማለት እቺ ናት። ምእመናን አብረንን። እነዚህ መስተጋድላት፣ እነዚህ ሰማይታት፣ እነዚህ መናነያን፣ እነዚህ በረሐኞች፣ እነዚህ ስለ ክርስቶስ በሰይፍ ስር ያረፉ፣ በቶን እሳት የተቃጠሉ፣ በመንኮራኩር የተፈጩ፣ ሕዋስ ሕዋሳቸውን የተቆረጡ፣ በመሪር ጥምና ረሃብ ራሳቸውን ሕይወታቸውን ለክርስቶስ የገበሩ እነርሱ ተሰቃዩ፣ እኛ በድላቸው ደስ ይለናል። እነርሱ ታገሉ፣ እኛ በደስታ ዘለናል። እነርሱ አክሊል ተቀዳጁ ለእኛም ክብር ሆኗው አበቃ። ለዚህ ነው አንድ ስለሆን እኮ ነው። ወንድሞቿን ክብር የማትናገር የኢየሱስ ቤተ ክርስቲያን ያለች ትመስላችኋለች? እንኳን በምድር በሰማይ ገና ኢየሱስ ክርስቶስ ይመሰክርላቸው የለም። ያን የት ሊገቡ ነው? ገና ይናገርላቸው የለም። አንድ መናኛው እኔ ስለመሰከርኩ ነው። አንድንን ይህን በምሳሌ ብቻ አይደለም፣ በጥቅስ ብቻ አይደለም፣ በተግባራዊ ሕይወት ደግሞ ላሳያቸው በተራቡ አንበሶች ተበልቶ ሰማዕትነት ሲቀበል ጊዜ በአንበሶች ከተበላው ከአግናጤዎስ በላይ ደቀ መዛሙርቱ በሐዘን ተበሉ። በጣም አለቀሱ። እያዘኑና እያለቀሱ አንድ ላይ ተሰብስበው ወደ መሰብሰቢያቸው ገቡ። ቤተ ክርስቲያን ናት ይቺ። ጉባኤዋ ናታ፣ ቤተ ክርስቲያን ህብረቷ ናታ፣ ቤተ ክርስቲያን ማህበሯ ናታ፣ ቤተ ክርስቲያን አመሻሹ ላይ ይላል። ከደቀ መዛሙርቱ አንዱ በጻፈው ታሪክ ምን ይላል? አመሻሹ ላይ ያ የከበረ ሰማይት ቅዱስ አግናጤዎስ አዝነንና ተክዘን ሳለ እንባችንንም እያፈሰስን ሳለ በመካከላችን ተገለጠ ይላል። አብሮ ሆነ። ምዕመናን፣ የእውነት ክርስቲያን መሆን ስትጀምሩ የምትወዷቸውን ቅዱሳን ቤታችሁ ልታገኟቸው ትችላላችሁ። ተረት አይደለም የማወራው። ሰሞኑን አንድ ዜና ሰምቻለሁ። ኢትዮጵያን እየታደጋት ወይም የሚታደጋት እኮ የቅዱሳንም ዝክር ነው። ኢትዮጵያውያን ዝክር ያዘክራሉ። ቅዱሳንን ያስባሉ። ከቅዱሳን ጋር አብረው ይኖራሉ። መታሰቢያቸውን ያደርጋሉ። ጻድቅን በጻድቅ ስም የተቀበለ ነቢይን በነቢይ ስም የተቀበለ እናንተን የጣለ እኔን ጣለ እንዳለው የክርስቶስ የሆኑትን ያፈቅራሉ እና በዚህ ምክንያት እግዚአብሔር ይቀበላቸዋል ይላል። ይመጣሉ። ይሄን ማረጋገጥ ትችላላችሁ። ብቻ ደግ ክርስቲያን እንሆን፣ እስኪ ጥቅስ ፍለጋ ከምንዞር መልካም መንፈሳውያን እስኪ ሆነን፣ አንዳንዶችን አፍ እናዘጋቸው እስኪ፣ አንዳንዶችን እንማርካቸው እስኪ አንዳንዶችን በእጃቸው እንዲዳስሱ በአይን እንዲያዩ እናድርጋቸው እስኪ የቅዱሳንን ጣዕም እናቅምሳቸው እስኪ። በመካከላችን ተገኘ አለ። መርማሪ የሆናችሁ መርምሩ። እንዲህ አይነት እውነት ነው። ከጥንት ቤተ ክርስቲያን ጀምሮ የምታገኙት፣ ከግበበ ምድር ከካታ ኮምብ ጀምሮ የምታገኙት እውነት ይሄ ነው። እኛ ወፍ ዘራሽ አይደለን። እኛ እንደ እንግዳ ደራሽ እንደ ወንዝ ፈሳሽ አይደለን። እኛ የት መጣ የሌለን አይደለንም። እኛ ጥንት አለን። እኛ ጥግ አለን። እኛ እውነት አለን። ምን ሆነ መሰላችሁ ከዛስ ቅዱሱ ይላል ጸሐፊው እንባችንን አበሰልን! ሁላችንም በየስማችን እየጠራ አቀፈን በመካከላችን ተመላለሰ ከዛስ እጆቹን ዘርግቶ እግዚአብሔር እንዲያጽናና ይጸልይልን ጀመር ይላል አብሯቸው ያኔስ እንዲህ ባለች የማትቋረጥ ፍቅር ውስጥ ክርስቶስ ስለሚኖር አምላካችን ክርስቶስን በመካከላችን ነበር ይላል ቤተ ክርስቲያን ናታ። አንድም ሁለትም ሶስትም ሆናችሁ ብትሰበሰቡ እኔ በመካከላችሁ እገኛለሁ ብሎ አላ። ማን ሊሽረው ይችላል? በመካከላቸው ተገኘ። ምእመናን፣ ክርስቶስ ነው የሚታይባቸው፣ ክርስቶስ ነው የሚኖርባቸው። እሱ ስለ እነሱ ስለሞተ እነሱ ስለ እሱ ሲሞቱ ኢየሱስ ክርስቶስ አብራቸው ሰማዕትነት ይቀበላል።